ከዚህ በኋላ የመዝሙር ድግስ የምታዘጋጁ ሰዎች በቃ ስልክ ይዘው መግባት አይቻልም። ሰላም ሰላም፣ የዚህ ዩቲዩብ ቻናል ተከታታዮች እንደምንቆያቸው ቆያቸውን የወንድሟቸው አብጁ ነኝ። ዛሬ በአንድ ሀሳብ ወደ እናንተ ፊት መጥቻለሁ። ይህም ምን መሰላችሁ ከክርስቲያን የማይጠበቁ አጉል ልምምዶች በክርስቲያን ማህበረሰብ ወይም ህብረተሰብ ውስጥ እየተፈጠረ ይገኛል። ይህም እንዴት መሰላችሁ? በአምልኮ ስነ ስርዓት ውስጥ የሚደረጉ ማለት ነው። በተለይ ብዙ ጊዜ ለመናገር አስብና ተዋሉኝ፣ ግን ዛሬ እስቲ ና አሳብ ወደ እናንተ ላቅርብና እናንተ የራሳችሁን አሳቢ አስተያየታችሁን አስቀምጡ። እስቲ አንዴ ይህንን ቪዲዮ እንመልከት። የስልክ ማት እግዚአብሔር የሚመለከው በእውነትና በመንፈስ ነው። ወደ አምልኮ ስፍራ ስንገባ በቃ እግዚአብሔርን ልናመልክ ነው። በዝማሬ መንፈሳችንና ሀሳባችንን ሰብስበን እግዚአብሔርን ነው ማምለክ ያለብን። ስንትና ስንት መቶ ሺህ ብር ተከፍሎ ወይም ከዛ አልፎ በሚሊዮን ቤት ተከፍሎ የፕሮዳክሽን ስራ የሚሰሩ ባለሙያዎች እያሉ ህዝቡ እንዳለ ምንድነው አምልኮ ላይ ስልክ እንደዚህ ያርጎ ምናምን እንደዚህ ማድረጋቸው ብቻ እኮ አይደለም የሚገ በቃ እንዲህ እየዘለሉ ምናምን እንዲህ ራሳቸው የሚቀረጹት ነገር ምናምን በጣም ነው የሚገርመኝ። እና ይሄ በጣም አሳፋሪ ድርጊት ነው። በነገራችን ላይ በቃ በጣም የሚያናድድ እና የሚያሳፍር ድርጊት ነው። በሁለት ነገር ማለት ነው። በመጀመሪያ እግዚአብሔርን በእውነትና በመንፈስ አምልኮ እዛ እስከገባችሁ ድረስ ማለት ነው፣ በቃ ለአምልኮ እስከገባችሁ ድረስ እግዚአብሔርን በእውነትና በመንፈስ ማምለክ አለባችሁ። ስልክ ማውጣት ምናምን አያስፈልግም። ይህ ከክርስቲያናዊ ባህሪ አይደለም። ባለፈውም በትዝታው ሳሙኤል ኮንሰርት ላይ አይተናል። የተፈጠሩ አንዳንድ በጣም የሚያስጠሉ ነገሮች ምናምን ነበሩ። በስልክ የተቀረጹ ምናምን የጮሁት ምናምን ስለ መጮኋቸው ምናምን አይደለም እንትን እያልኩ ያለሁት በቃ አምልኮ ለእግዚአብሔር ነው። እግዚአብሔር ነው የሚያመልኩትና ለእግዚአብሔር የሚገባውን የአምልኮ መስዋዕት በሚገባ መልኩ ብናቀርብ የሚል ሀሳብ ነው ያለኝና፣ ኮንሰርት ላይ ነው አብዛኛው ጊዜ የሚስተዋለው፣ ግን ከዛም አልፎ አንዳንድ የተለያዩ የአምልኮ ስፍራዎች ላይ ምናምን እነዚህ ነገሮች ይስተዋላሉና ክርስቲያናዊ ባህሪ ነው ወይ? ምን ይመስላችኋል? ይሄ ነገር እኔ በበኩል ክርስቲያናዊ ባህሪ አይመስለኝም። ብናስተካክል ብናስተካክል የሚያስነቅፍ ነገር ስለሆነ ብናስተካከል። አንድ ሁለተኛው ደግሞ የመዝሙር ድግስ የሚያዘጋጁ ሰዎች የራሳቸው ፕሮዳክሽን የሚሰራ ሰው አላቸው። ጥራቱን የጠበቀ ስራ በሰዓቱ ይወጣል። የእነሱንም ስራ ማበላሸት ይሆናል። አንዳንድ ኤዲት ሳይደረጉ የሚወጡ የተለያዩ ነገሮች ሊኖሩ ይችላሉ እና እነዛ ነገሮችም እንዳይስተዋሉ ቀን ነው። ጭራሽ ቢከለከል ስልክ ይዞ መግባት አይቻልም ቢባልስ። ከዚህ በኋላ የመዝሙር ድግስ የምታዘጋጁ ሰዎች በቃ ስልክ ይዞ መግባት አይቻልም ባይፈቀድስ ባይፈቀድስ፣ አይ ስልክ ይዤ ይገባሉ የሚል ሰው ካለ በቃ የራሱን እንትን እርምጃ መውሰድ ይችላል። ግን ወደ አምልኮ አዳራሽ ወይም ወደ መዝሙር ድግስ ስፍራ ምናምን ሲገባ ስልክ ቢከለከል፣ ከነ ሪከርድ ማድረጉ ብቻ ሳይሆን ከነ ስልክ ይዞ መግባት ከተፈቀደላቸው ሰዎች ውጭ ስልክ ይዞ መግባት ከነ ቢከለከል ወይ ስለ አዳመጣችሁኝ አመሰግናለሁ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ እዚህ ዩቲዩብ ቻናል ለአዳዲስ የሆናችሁ ቤተሰቦች ላይክ እያደረጋችሁና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ባክዎ እጠይቃለሁ እወዳችኋለሁ